እቡራ ጋር ምን እየተካሄደ እንደሆነ ተመልከቱ። ቤተሰብ እዩ እዩ፣ እንዴት እንደሚያደርገው እዚህ ጋር ደግሞ ኤፍሬም ራሱን ምን አርግ እያለ እንደሆነ አላቅም። በቦክስ ይለዋል። የሚገርማችሁ ነገር ደግሞ እዚህ ጋም ኮምፒውተር አለ። እዩ ብቻ ቡረን ተመልከቱ። እኔ ይህን ሳይ ማለት ነው በሳቅ ድክም ብዬ ነው ወደ እናንተ ደግሞ ይዤላቸው የመጣሁት። ለማኑም ሀይሚን ጥሩ ልኝ፣ ቤቱ ተበጠበጠ፣ በአንድ እግሩ ቆመ። ወየው ወየው! የወንድ ወንድ ብቻ ሲሰበሰብ በነገራችን ላይ ማለት ነው ፍሪደም ይሰማዋል ብታምኑም ባታምኑም እና ቡራዬ ትናንትና ማታ እንግዲህ እንደዚህ እብድ ከኤፍሬም ጋር እብድ። በነገራችን ላይ ይህን ቪዲዮ እርግጠኛ ነኝ ያወጣችሁ ሰዎች ሁለተኛው ቡድን ምንድነው ነው የምትከታተሉ ወይንም የምትደግፉ ሰዎች ናችሁ ብዬ ነው ማስበውኝ ይሄ እንግዲህ ትናንትና የተቀረጸ ቪዲዮ ነው እና ሀይሚ ቤት ፖስት ከተደረገ በኋላ ቪዲዮ ከዛ ደግሞ ቡራ ከነኤፊ ጋር ሆኖ ኳስ እያየ ነበር። በነገራችን ላይ ማለት ነው አርሰናል ደጋፊዎች ናቸው። ያሸነፉት ደግሞ ሶስት ለዜሮ ነው። ለዛም ደግሞ እንደዚህ እብድ ብሏል። በደስታ ነው በነገራችን ላይ እንደዚህ የሆኑትኝ እና እኔ ግርም ይለኛል ኳስና መጠጥ አንድ አይነት ናቸው። ቤተሰቦች በቃ ያላችሁበትን አለም አስረስቶ ሌላ አለም ነው የሚወስዳችሁ፣ እማታውቁት በቃ እማታውቁት። ስትሸነፉም ትናደዳላችሁ የዚህን ያህል፣ ስታሸንፉም ደግሞ ደስታችሁ ወደ ርጥፍ ነው የሚሆነው። እውነቴን ነው የምላችሁ። አሁን ቡራን አይታችሁ እኮ ምን እያደረገ እንደሆነ ራሱ ለራሱ አያስተውልም፣ ግን ቪዲዮን ሲመለከተው ያን ጊዜ ነው የሚያስቀው ብዬ ነው የማስበው። እና አርሴናል ሶስት ጎል አስቆጥሯል። ሁለተኛው ቡድን ደግሞ ዜሮ ነው ዜሮ። የተሸንፋችሁ ናችሁ መቼም ቀርጻችሁ ፖስት ያደረጋችሁትን የስራችሁን ይስጣችሁ። ሌላ ምንም የምለው ነገር የለምና የሀይምዬ ንጉስ እንደዚህ እብድ እብድ እያሉ ነው ከኤፍሬም ጋር ቤታቸው ቤቱን በአንድ ግራ አቁመውታል፣ በጥብጠውታል። ቤተሰቦቼ ትናንትና ቪዲዮ ላይ እኔም ብዬ ነበረ። ፊቱ ትክዝ ብሏል እንዴ ነው የቆዘመ፣ ኦር ደግሞ ተስፋ የመቁረጥ ስሜት ይታይበታል ፊቱ ላይ ቡራ የጠንክር እያልኩ ሳጠነካክር ለካ ቡራ በቃ በዛው ቪዲዮውን ትቶ ረስቶ እኳስ ላይ በደስታ እንደዚህ በቃ እንዴት ብዬ ሊንገራችሁ ቤተሰብ ራሳችሁ አይታችሁታል ብዬ አስባለሁኝ። እኔ ሳያቸው ማለት ነው በሳቅ ድክ ምን ያደረጉኝ። በነገራችን ላይ ኳስ እውነት የሚሰጣችሁ ስሜት ስሜት እንዳይመስላችሁ፣ ማለት የምትከታተሉ ያያችሁ ሰዎች ይገባችኋል። አንድ የሚያስገርመኝ ነገር እዚህ ጋር ከተጫዋች በላይ ተመልካች ነው የሚደሰተው። በጣም ነው የሚደሰተው ከምታስቡት በላይ። ግን እኮ ተጫዋቾች ናቸው በደንብ ክፍያ የሚሆን ኦር ደግሞ መልካም ቦታ ላይ የሚደርሱት ያው ተጫዋቾች ናቸው። ጎል ሲያስቆጥሩ ምንድን ነው ለእነሱ አንድ ከፍታ እየጨመሩ ነው ለራሳቸው። ተመልካች ግን ምን ያህል እንደሚያስደስተው ብታምኑም ባታምኑም፣ እንደገና ደግሞ ጥሩ ሙድ ያልሆነ ሰው መጠጥ ይጠጣል። ያንን የሚያደርገው ምንድን ነው? የሆነ በቃ ሌላ አለም ውስጥ ደስታ፣ ጭንቀት ውስጥ ሆናችሁ መጠጥ አብዝታችሁ ከጠጣችሁ እንዴ ደስታ ነው የሚፈጥርላችሁ። ግን ጊዜያዊ ደስታ፣ ራስን መደበቅ እንደዛ ነው እና ኳስና መጠጥ ስሜቱ አንድ ነው ያልኳችሁ ለዛ ነው። ኳስም ተመሳሳይ። ልክ እነሱ ስሸነፉ እናንተ የሌለባችሁን ጨጓራ ህመም፣ ጨጓራ ታማሚ ነው የምትሆኑ፣ በንዴት ማለት ነው። በቃ ትነጫነጫላችሁ። ኢቨን እንኳን አይታችሁ ከሆነ ብዙ ሴቶች ቡና ምናምን የሚሸጡ ቦታ ላይ ኳስ ምናምን የሚመለከቱ ወንዶች ልክ ሲሸነፉ ሴቶቹ አጋጭተው ምናምን ብቻ ጥርሳቸው ራሱ የረገፈ ሰዎች ራሱ አሉ። አውቃለሁ ቤተሰብ እና ይሄ ምንድን ነው? ከስሜት ውስጣችሁ የሚሰማችሁ ስሜት እንዴት ብዬ ልንገራችሁ፣ ልግለጽላችሁ? ኳስ አይታችሁ የምታውቁ ታውቃላችሁ። እኔ የአገሬን ኳስ የእግር ኳስ ከውጪ ካሉ ሰዎች ጋር ሲጫወቱ ነው እንጂ ማየው ሌላ ላይ ምክንያቱም ስሜቱ ከባድ ነው ስራ መስራት አትችሉም በቃ ትኩረታችሁ የሚሆነው እዛና እዛ ላይ ነው ማለት ለህይወት አይጠቅምም ለህይወት የሚጠቅም ነገር ላይ ነው ብዙ ጊዜ ትኩረቴ ና ቡራን አይታችሁ ትንሽ ፈታ በሉ ትናንትና ትንሽ አስኗል ቆዝሟል ብላችሁ እንደኔ የተጨናነቃችሁ ሰዎች ካላችሁ ማለት ነው እዚህ ጋር አይታችሁ ፈታ እንድትሉ ነው ይላችሁ የመጣው ሲቀጥል ደግሞ አንዳንድ ልጆች ለሀይሚ ቀለበት ያደረገላት ፋሲል እሱም አብሯቸው ኳስ እያየ ነው። አይተነዋል እያሉ ነው። እኔ በደንብ አልታየኝም። ቪዲዮ ቀራጮች አሉ ከኋላ ሆነው፣ ነገር ግን እኔ ፋሲል አልታየኝም። የታያችሁ ካላችሁ አይታችሁታል ብዬ ተስፋ አረጋለሁ። ቢታይም ስኬ ምንም ችግር የለውም ስራ እየሰሩ እንደሆነ ስለምናቅ ምንም ችግር የለውም። በሚለው ቤተሰቦች ላይክ፣ እና ሸር ሰብስክራይብ እያረጋችሁ ተቀላቀሉ። ሰላማችሁ ይብዛልኝ እያልኩኝ ባይ ባይ።